ሰላም ዛሬ እንግዲህ ስለ ወንድ መካንነት ትንሽ ጠለቅ ያለ ውይይት እናደርጋለን። አዎ በተለይ ደግሞ የዘር ፈሳሽ ትንተና እና አየዋይ በሚባለው የማዳቀል ሂደት ላይ እናተኩራለን። በጣም ጥሩ ሀሳብ ነው። መረጃዎቻችን ያው ከአፖሎ ከያሾዳና ከሜዲከቨር ሆስፒታሎች ድረ ገጾች የተገኙ ናቸው። ዓላማችንም እነዚህን ጉዳዮች ግልጽ ማድረግ ነው። ልክ ነው። የወንድ መካንነት እውነትም ብዙ ጥንዶችን ያሳስባል፣ እና መንስኤዎቹን እና የመፍትሄ አቅጣጫዎቹን መረዳቱ በጣም ወሳኝ ነው። አዎ እና የዘር ፈሳሽ ትንተና እንዴት እንደ መነሻ ምርመራ እንደሚያገለግል አዩዋይ ደግሞ እንዴት እንደ ሕክምና አማራጭ እንደሚቀርብ እንመለከታለን። በጣም ጥሩ እንጀምር። እንግዲህ መጀመሪያ የወንድ መካንነት ስንል ምን ማለታችን ነው? ከያሾ ሆስፒታል መረጃ ምን ይላል? በቀላሉ ሲቀመጥ ያው አንድ ወንድ ሴት የትዳር ጓደኛውን በተፈጥሯዊ መንገድ ለማርገዝ አለመቻሉን ነው የሚያሳየው። ይህ ማለት ከወንዱ በኩል ችግር ሲኖር ነው። አዎ በአብዛኛው ከወንድ የዘር ፍሬ ስፐርም እንለዋለን አይደል፣ ከሱ ብዛት እና ጥረት ጋር ይያያዛል። ያው የዘር ፍሬ ብዛት ማነስ ወይም ደግሞ እንቅስቃሴያቸው ላይ፣ ቅርጻቸው ላይ ችግር ሲኖር መካንነት ሊያስከትል ይችላል። መቼ ነው ታዲያ ጥንዶች መጨነቅ ያለባቸው ወይም መመርመር ያለባቸው? ምንጮቹ እንደሚሉት ጥንዶች ለአንድ አመት ያህል ያው ያለመከላከያ ግንኙነት ካደረጉ በኋላ እርግዝና ካልተፈጠረ አንድ አመት ሙሉ፣ አዎ፣ አንድ አመት፣ ያኔ የመካንነት ምርመራ ማድረግ አስፈላጊ ሊሆን ይችላል። ለሁለቱም ነው ግን ምርመራው የሚመከረው፣ ለሁለቱም፣ አዎ፣ ለወንዱም ለሴቷም። እሺ፣ ለወንዱ ምርመራ ሲባል የመጀመሪያው እርምጃ ምንድን ነው? በዚህ ሂደት ውስጥ የመጀመሪያውና ዋነኛው እርምጃ አብዛኛውን ጊዜ የዘር ፈሳሽ ትንተና ሲመርን አናሊስስ ነው። ይሄ ምርመራ የወንዱን የመራባት አቅም ለመገምገም በጣም ወሳኝ መረጃ ይሰጣል። ያው የዘር ፍሬውጁን እና ፈሳሹን በአጠቃላይ በጥራትም በመጠን ይገመገማል። ለምን ይደረጋል? የመካንነት ምክንያት ከመፈለጉች ሌላ ጥቅም አለው? አለው እንጂ የመካንነት መንስኤን ለማወቅ ከመረዳቱ ባሻገር ለምሳሌ አንድ ሰው ቫሰክቶሚ የሚባል የወንድ ዘር ቱቡን ማሰር ቀዶ ጥገና ካደረገ ከዛ በኋላ የወንድ ዘር ሙሉ በሙሉ መጥፋቱን ለማረጋገጥ ይጠቅማል። በእውነት። እና ደግሞ እንደ አይቪፍ ወይም አይሲስአይ ላሉ የታገዙ የመራቢያ ቴክኖሎጂዎች ኤአርቲ ዝግጅት ሲደረግም ይሄ ምርመራ ግድ ነው። ገባን? ሂደቱስ እንዴት ነው? ናሙና አሰባሰቡ ላይ ለየት ያለ ነገር አለ። እሱ ወሳኝ ነው። ናሙና አሰባሰብ በተሞሳኝ ክፍል ነው። አብዛኛውን ጊዜ በሆስፒታል ወይም ላብራቶሪ ውስጥ ግል ክፍል ተዘጋጅቶ በማስተርቤሽን ነው የሚሰበሰበው ንጹህ እቃ ውስጥ። እሺ ቤት መስጠት አይቻልም? ይቻላል፣ ይቻላል። ግን ያው ከሜዲካቨር እና አፖሎ እንደምናየው ቤት ከተሰበሰበ በአንድ ሰዓት ውስጥ ላብራቶሪ መድረስ አለበት። በአንድ ሰዓት እነ ደግሞ የሰውነት ሙቀትን በጠበቀው ሁኔታ መምጣት አለበት። ለምሳሌ ከሰውነት ጋር በማያያዝ ምናምን። ለምን? ምክንያቱም መዘገየት ወይም የሙቀት ለውጥ በተለይ የዘርፍሬዎቹን እንቅስቃሴ በጣም ሊቀንሰው ይችላል። ስለዚህ ውጤቱ የተሳሳተ ይሆናል። በጣም ወሳኝ ነጥብ ነው። ናሙናው ላብራቶሪ ከደረሰ በኋላስ ምን ምን ይመረመራል? ጥሩ። ላብራቶሪ ውስጥ ሁለት ዋና ዋና ምርመራዎች ይካሄዳሉ። አንደኛው የአካላዊ ገጽታዎት ግምገማ ነው። እሺ፣ ይህ ማለት የፈሳሹ ጠቅላላ መጠን፣ ቀለሙ፣ ፒኤች የሚባለው የአሲድ አልቃላይ መጠኑ እና የመፍሰስ ሁኔታው ወይም ውፍረቱ ቪስኮሲቲ ይታያል። ሁለተኛውስ? ሁለተኛው ደግሞ በአጉሊ መነጽር ማይክሮስኮፕ የሚደረግ ምርመራ ነው። ይህ እንግዲህ የዘር ፍሬዎቹን ራሳቸውን ነው የሚመለከተው። ምን ምን ይታያል በአጉሊ መነጽር? ብዛታቸው በአንድ ሚሊ ሊትር ምን ያህል አሉ? እንቅስቃሴያቸው ምን ያህሉ ና በምን ፍጥነት እንደሚንቀሳቀሱ ቅርጻቸው መደበኛ ቅርጽ ያላቸው ምን ያህል ናቸው የሚለው ሞርፎሎጂ ይባላል እንዳ ደግሞ ህይወት ያላቸው ምን ያህል እንደሆኑ በመቶኛ ይታያል ብዙ ነገር ነው የሚታየው አዎ በጣም ዝርዝር ነው ለዚህ ምርመራ ከመቅረባችን በፊት ማድረግ ያለብን ዝግጅት አለ አለ እንጂ ትክክለኛ ውጤት ለማግኘት ዝግጅት በጣም ያስፈልጋል ከምርመራው በፊት ከሁለት እስከ ሰባት ቀናት ይላሉ አብዛኞቹ ምንጮች፣ ከሁለት እስከ ሰባት ቀናት። አዎ አንዳንዶቹ ከአራባት እስከ ሰባ ሁለት ሰዓትም ይላሉ። በዚህ ጊዜ ውስጥ የግብረ ስጋ ግንኙነት ወይም ማንኛውንም የዘር ፈሳሽ ማስወገድ መቁጠብ ያስፈልጋል። ለምን ያው በቂ የዘር ፍሬ መጠን በናሙና ውስጥ እንዲኖር ይረዳል እና ደግሞ አልኮል፣ ትንባሆ፣ ሌሎች አደንዛዥ ጾችን ማስወገድ ጥሩ ነው። የሚወሰዱ መድኃኒቶች ካሉም ለሐኪም ማሳወቅ በጣም አስፈላጊ ነው። ገባኝ። ውጤቶቹስ መደበኛ የሚባሉት ቴስቶች ምን ያህል ናቸው? ዋና ዋናዎቹን ብትጠቅሽልን። ጥሩ ጥያቄ ነው። እንግዲህ ከአፖሎ እና ሜዲከቨር በተገኘው መረጃ መሰረት ብዛት በአንድ ሚሊ ሊትር ከ50 ሚሊየን በላይ መሆን አለበት። 50 ሚሊየን። አዎ እንቅስቃሴ ሞቲሊቲ ቢያንስ 40 ፐርሰንት የሚሆኑት ወደፊት የሚጓዙ ፕሮግሬሲቭ ሞቲሊቲ መሆን አለበት። ይህ እንቁላል ጋር ለመድረስ በጣም ወሳኝ ነው። 4% ቢያንስ ቅርጽ ሞርፎሎጂ ደግሞ ቢያንስ 4 ፐርሰንት የሚሆኑት መደበኛ ቅርጽ አላቸው መሆን አለባቸው። መደበኛ ቅርጽ ከእንቁላል ጋር የማዋሃድ አቅምን ያሳያል። መጠን ቮሊዩም አጠቃላይ የፈሳሹ መጠን ከ1.5 እስከ 5 ሚሊ ሊትር መሆን ይጠበቃል። ፒኤች ከ7.2 እስከ 8 መካከል። ፈሳሽ የመሆን ጊዜ ያው የዘር ፈሳሹ መጀመሪያ ላይ ውፍራም ነው አደል። እሱ ወጥቶ ውሃማ ለመሆን የሚፈጅበት ጊዜ ከ20 30 ደቂቃ ውስጥ መሆን አለበት። ይህም ዘርፍሬዎቹ በቀላሉ እንዲንቀሳቀሱ ይረዳል። እነዚህ መለኪያዎች ወሳኝ ናቸው ማለት ነው በጣም ግን ማስታወስ ያለብን እነዚህ ውጤቶች በተለያዩ ምክንያቶች ሊቀያየሩ ይችላሉ። ለምሳሌ ለምሳሌ ቅድም እንዳልኩት ናሙና አሰባሰብ ላይ ስህተት ከነበረ ወይም ወደ ላብራቶሪ ለመድረስ ጊዜ ከወሰደ፣ በቅርብ ጊዜ የነበረ ህመም ካለ፣ የአኗኗር ዘይቤ ያው ማጨስ፣ አልኮል ምናምን ተጽዕኖ አላቸው። አዎ ተጽዕኖ አላቸው እና ሌሎች የጤና እክሎችም ውጤቱን ሊያዛቡ ይችላሉ። እሺ እንግዲህ የዘር ፈሳሽ ትንተና ውጤት ችግር እንዳለ ካሳየ አዩአይ አንዱ የሕክምና አማራጭ ነው ተባብለናል። እስኪ ስለዚህ ሂደት ትንሽ እናውራ። ምንድን ነው አዩአይ ማለት ነው? አዩአይ ኢንትራዩትራይን ኢንሰሚኔሽን እንግዲህ ከተለመዱት የመካነት ሕክምናዎች አንዱ ነው። በዚህ ሂደት ውስጥ የወንድ ዘር ፈሳሽ ላብራቶሪ ውስጥ ይወሰዳል። እዛ ታጥቦ እና ተዘጋጅቶ በጣም ንቁ እና ጤናማ የሆኑት የዘር ፍሬዎች ብቻ ተመርጠው ይበራከታሉ። ይለያ ነው ማለት ነው። አዎ የተመረጡት የተጠናከሩት የዘርፍሬዎች ናሙና በቀጭን ቱቦ አማካኝነት በቀጥታ በሴቷ ማህፀን ውስጥ ነው የሚቀመጠው። እሺ መቼ ነው የሚቀመጠው? በተለይ እንቁላል በሚወታበት ጊዜ ኦቪሌሽን አካባቢ ያኔ የመጨነስ እድልን ለመጨመር ነው። ገባኝ። ይህ ህክምና ለማን ነው የሚመከረው? መቼ ነው ሐኪሞች እስኪ አዩአን ሞክር ሚሉት ከአፖሎ እና ከሌሎቹም ምንጮች እንደተረዳ ነው። አዩአይ ለተለያዩ ሁኔታዎች ይመከራል። ለምሳሌ ምክንያቱ ያልታወቀ መካንነት ሲኖር፣ ያው ምርመራ ተዳርጎ ምንም ግልጽ ችግር ሳይገኝ ሲቀር፣ መለስተኛ የወንድ መካንነት ሲኖር፣ ለምሳሌ የዘርፍሬ ብዛት፣ እንቅስቃሴ ወይም ቅርጽ ላይ መጠነኛ ችግር ካለ፣ የማጸንጫፍ ንፍት ሰርቫይክል በጣም ወፍራማ ሆኖ የዘር ፍሬ ጉዞን ሲያደናቅፍ። እሺ፣ ኤንዶሜትሪዮሲስ ጋር የተያያዘ መካንነት ካለ፣ ሴቷ ላይ የእንቁላል መኖር ወይም መውጣት ችግር ኦቪላቶሪ ዲስኦርደርስ ካለባት፣ ለምሳሌ እንቁላል በወር በወር የማያመርቱ ከሆነ ለጋሽ ስፐርም መጠቀም ሲያስፈልግ፣ እና በጣም አልፎ አልፎ ደግሞ ለዘር ፈሳሽ አለርጂ ሲኖርም ሊታዘዝ ይችላል። ብዙ ምክንያቶች አሉት ማለት ነው። ከአይዩአይ ውጭስ ሌሎች የወንድ መካንነት ህክምናዎች አሉ? አሉ እንጂ አሉ፣ እንደ መንስኤው እየለያያሉ። የአሾዳ ሆስፒታል እንደሚለው ለምሳሌ የሆርሞን መዛባት ካለ በሆርሞን ህክምና ማስተካከል ይቻላል። እሺ እንደ ቫሬኮሲል የዘርፍሬ ከረቲት የደም ስር ማበት አይነት ችግሮች ካሉ በቀዶ ጥገና ማስተካከል ይቻላል። ወይም ደግሞ በፊት የተደረገ ቫሴክቶሚን ለመቀልበስም ቀዶ ጥገና ይደረጋል። አዎ። ከእነዚህም ባሻገር ሌሎች ያው ትንሽ ውስብስብ የላቦራቶሪ ሂደቶችን የሚጠቀሙ የታገዙ የመራቢያ ቴክኖሎጂዎች ኤአርቲ አሉ፣ አይቪኤፍ እና አይሲኤስአይ እንዲባሉት። እሺ፣ እነሱ መቼ ነው የሚመጡት? እነሱ ብዙውን ጊዜ አዩዋይ ተስማሚ ካልሆነ ወይም ደግሞ ተሞክሮ ካልተሳካ እንደ ቀጣይ አማራጭ የሚታሰቡ ናቸው። ገባኝ። እንግዲህ የዛሬውን ውይይታችንን ስናጠቃልል የዘር ፈሳሽ ትንተና የወንድን የመራባት አቅም ለመገምገም በጣም ወሳኝ የመጀመሪያ ደረጃ ምርመራ መሆኑን አየን። በትክክል። ውጤቱ ደግሞ ችግር ካሳየ አዩዋይ ከተለመዱትና ውጤታማ ሊሆኑ ከሚችሉ የሕክምና አማራጮች አንዱ መሆኑን ተገንዝበናል። አዎ ልክ ነው። እነዚህ ምርመራዎችና ሕክምናዎች ውስብስብ ሊመስሉ ይችላሉ፣ ግን መሰረታዊ መረጃዎችን መያዝ በጣም አስፈላጊ ነው። እንደ ማጠቃለያ ግን አንድ ሀሳብ ልጨምር መሰለኝ። እሺ፣ ያው ምንም እንኳን እነዚህ የሕክምና መረጃዎች፣ ቁጥሮች፣ ሂደቶች በጣም ጠቃሚ ቢሆኑም ከዚህ ሁሉ ባሻገር የአኗኗር ዘይቤ ለውጦች፣ እንዴት ማለቴ እንደ የተመጣጠነ ምግብ፣ መደበኛ የአካል ብቃት እንቅስቃሴ፣ ጭንቀትን በአግባቡ መቆጣጠር፣ እነዚህ ነገሮች በወንድ ዘር ፍሬ ጤናና በአጠቃላይ የመራባት አቅም ላይ በረጅም ጊዜ ምን ያህል በጎ ተጽዕኖ ሊያሳድሩ ይችላሉ የሚለውን ማሰብና መመርመር በጣም ጠቃሚ ነው። በጣም አሳማኝ ነጥብ ነው። አዎ። ይህ ምናልባት ለወደፊት ለሌላ ውይይት በር የሚከፍት ሰፊ ርዕስም ሊሆን ይችላል።